ሳጨስ እቀም አይተሽን? ታውቂያለሽ? አንቺ በእንደዚህ አይነት የምታለው? እሱ ስራሽን ታውቂያለሽ አይደል? እኔ ሻሎም ሻሎም ወገንታትና ህዝበታት እንዴት ናችሁልኝ? ሁሉ ሰላም ሁሉ ፒስ ሻሎም ሻሎም ወገንታትና ህዝብታት እንዴት ናችሁልሻሎ? እንዴት ናችሁ? ሁሉ ሰላም ሁሉ አማን። ያው እንደሚታወቀው እንግዲህ ቅርበሉን ትንሽ ጠፍተናል። ቻናሌ ማጅራቱን ተመቷል እና እስኪ ጋይስ ዛሬ ደግሞ ነቃ ነቃ እናንተንም ቻናሌልም ነቃ ነቃ ለማድረግ አንድ አሪፍ ቪዲዮ ይዘን መተናል። ከመንትዬ ጋር ምንድነው እነግራቸው ማኪን ዛሬ ሰሞኑን አይታቸው በተከታታይ ፕራንክ እየተደረግኩ ያለሁበት ሁኔታ ነው ያለው። ዛሬ መልስ ምት የምንሰጥበት ሁኔታ ላይ ደርሰናል። እንደ ቀልድ በዋልፈሰ ዝም አንለ። ችግር የለውም። መስክሬን ስትወጪ እዚህ ነጥብ መስክሬን ስትወጪ እና ጋይስ ዛሬ ጸዴ ፕራንክ ልናደርጋት ማኪን አስበናል። እና እየመጣች አሁን፣ ገና ጊዜ ያለ ጊዜ ያለን ፈታ በሉ ተጫወቱ። ገና ከደወልኩላት አምስት ደቂቃ ነው፣ ገና ናት። እና ምንድነው ዛሬ ምን ሰራት ፕራንክ ማኪን፣ ከፋሚሊ ጋር አጣላሽኝ፣ ስለእኔ መሆን ነገር ለቤተሰብ አቀሳስረሻል ብዬ ጀለስም ደግሞ እያቀሳሰረች እውነት ነው እውነት ነው እውነት ነው። አረ ዝም ይከፍል እውነት ነው ምናምን እያለች እናስጨንቃት። አለ ማኪ እስከ ጥግ እንሄዳለን። እስከ ምን ድረስ እራሷን ታምነዋለች? የሚለሆን የሆነ ሰዓት ላይ አሁ ብያለሁ መጠጣት ሳስቶኝ እንዳትል ነው የሚፈራት። ብቻ በደንብ ነው የምናስጨንቃት ጋይስ

ተጨናቂውን ማሰብ ነው እና፣ ጋይስ አደራችሁን በእናታችሁ በዚህ አጋጣሚ እንዳመጣብን ች አደራችሁን፣ ቻናል ላይ በጣም የተመታበት ሁኔታ ስላለ ሰብስክራይብ፣ ሼር፣ አደራ አደራ፣ ሼር ይደረግ። ይህ ቪዲዮ ሼር ይደረግ፣ አደራ ሼር ይደረግ። የዜግና ግዴታችሁን እየተወጣችሁ በጣም ነው የምንወዳችሁ። አሁንም እንደተለመደው ጸደ ጸደ ቪዲዮች ይዘን ከች ከተፍ እንላለን። በነገራችን ላይ ለምንድን ነው

ስራ እስከሆነ ድረስ ፍቃድ ምናምን አያስፈልግ ማለት ስራን የጀመርነው መስራት ይስ ሲጀመር፣ ሰሞኑን አዳዲስ ባህሪ እያመጣች ነው። ሌላ ስራ ልስራ ምናምን የእናንተ ደስ አይልም አይነት መሰለኝ ሀሳቡና የእኛም ስራ ነው። ማወቅ ያለብሽ ነገር ስለተቀራረበን ምናምን ብቻ እንደ ቀልድ እንድታየው አልፈልግም። ስራ ስራ ነው። መጎዝጎዙ መልክ መስራቱ ብዙ አስፈላጊ አይደለም፣ ይደብራል። ሰው ፊት ለፊት ንትንዎች፣ ከጀርባ ሌላ ሰው መሆን ደስ አይልም። አይደለም ለእኔ ሪስፔክት እንዳለች ምናምን፣ ስራውን እንደሚፈልገው ሰው፣ ጓደኝነቱ እንደሚፈልገው ሰው፣ መጎዝጎዙ አስፈላጊ አይደለም። አ ከጀርባ የምታደርጊው ነገር ደስ አይልም። ፊት ለፊትም አንድ አይነት ሰው እኔ ስለ ስራ ስለ ስራ ለሽና ተረዳሽም ኤንዌስ ለምንድን ነው እንደዚህ ያደረግሽ? ማለት ይሄ ከአንቺ የሚጠበቅ ነገር ነው አደለም ያልተፈጠረ ያላደረግኩትን ነገር አድርጌ እንኳን ቢሆን እንደ ጓደኛ መተሽኔን ትመክኛለሽ እንጂ አልፈሽ ተርፈሽ ለእህቴ ለቤተሰቦች ምናምን እንደዚህ አይነት ነገር ማውራት ነበረብሽ? አይ አንዴ እኮ ደን ብለሻል፣ ግን እንደዛ ማድረግ አልነበረብሽ። የሆነ እኮ አንዴ የሆነ እንዴ ተናግረሻል፣ ግን እንዴት እንደዛ ታደርጊያለሽ? እኔ እዚህ ጋር ያለው አልፈሽ ተርፈሽ ቤት እንዴት ትደውያለሽ? ቢያንስ ቢመስልሽ እንኳን አደለም ደማ ያሉሽ ሰው ነግሮሽም እንደዚህ ዳጊ እንደዚህ የሆነ እንደዚህ ምናምን ብለው ነግረውሽ እንኳን ቢሆን ጀስት እሷን ካወራሻት በቂ ነው። አይደለ ደግሞ እንትን መክረዋለሁ ስንት ነገር ወ ናችን እኔ ለእሷ እንትን ማለት ፋሚሊ ጋር የደወልሽው ነገር ማለት የእሷ ኖርማል ነው። ታቀኛለች እዚህ መቼም ውሎዬን ታቃለች፣ የምሰራውን ታቃለች። ምናምን ይስተካከል ብያት ነበር። እንደዚህ መሆኑ ምንም ተውጣ አመጣም አንዴ ሆኗል። ኧረ በእናትሽ ማኪያም ማስመሰሉ መሸምጠጡ የሚጠቅም ነገር አይደለም። በቃ አንዴ ብለሻል መስሎሽ የሚሆን ምን? ጀስት ቢያንስ ጥፋትሽን እመኝ እና ይቅርታ እንባባል ልጆች አይደለንም። በቃ ተናደሽም ላይ በሌላ ነገር አናደሽም ሊሆን ይችላል። በቃ እንዴ የተናገርሽ እኮ ግን ከሆነ በኋላ ደግሞ እንደዚህ ነው። አጭራሽ ነገር ነው። ይቅርታ ጠይቂ። እሷ ማለች ለምን ተዋሻለሽ? ምንም አላልሽም። ስለ እኔ ቤተሰቦች ምንም አላወራሽም። ደህና ነው፣ ደህና ነው። በቃ በቃ እና ሽ ማን የነገራቸው እንደዚህ አይነት ወሬ ደግሞ ራሷ ናት የነገረችው? ማኪናት የነገረችው ብለውኛል። ምንድነው ሌላ እነሱ ሲጀመር ከማጋር አሉ ከአንተ ጓደኞች ከሱጭሚያረሰውእንደዚህይነትመብራቸው የሚችል ሰው የለም። እሱን ታየሆ እነሱ ነግረውኛል። ተመሸመሽን አርገው ግን ይደብራል ማለት የት ያየሽው? እኔ ሳጭስ ስቀማይተሽን ታውቂያለሽ አንቺ። እኔ በእንደዚህ አይነት ፐርሰናል ትጠቂኛለሽ ለኔ ነገር እንጂ አጨሳለሁ እንዴ? እንደዛ ነው ካልሻችሁ አይደል? ተበላሽቷል ልጁ የሚውልበት ቦታ ጥሩ አይደለም። ይቅማል፣ ያጨሳል ምናምን አይደል? በኢየሱስ ምን አንቺ። አረ በፈጣሪ ደግሞ እሺ፣ ለምን ነገርሽ? ለዛ ለምን ለኔ ነገርሽ? እነሱ ጋር የምትደውይ ከሆነ ለምን ለኔ የማወራው? ምን ብዬሽ ነው የነገርኩሽ? አረ መቅድም በማሪያም እንደዚህ አትበይ አረ ተይ ተይ ተይ ማኪ አሁን መሰምጠቱ ምንም አይጠቅም በቃ እንዴ ለሆነ ነገር ግን ምንድነው ምክንያትሽ ምክንያትሽ ብቻ ነው አይገባኝም አይደለም እንደዚህ ብለሽ ያወራሽበት ምክንያትሽ ነው ለቤተሰቦች አጠገብሽ ቁጭ ብላለች

እኔ እንደዚህ አይነት ሰው ነኝ። ምን ማለት ነው? ሰው ስንት ነገር ይደብቃል። እንደ ጓደኛ ባረግ እንኳን ስቅም ወይ ሳጭስ ብትይኝ እንኳን መደበቅ ነው ያለብሽ እንደ ጓደኛ እና እኔንም መምከር ነው ያለብሽ ያላረኩትን ጭራሽ ነገር

አረብ ምናችሁ ነው? በማኪ እኔን ካንቸር ያሳፍራል እንዴ? ምኑ ነው የሚያሳፍረው? እኔ እኔ ቢሆን አላልኩም።

አሁን ያለፈው አልፏል። ፕሊዝ፣ በቃ እመኝልኝ። አድርግ ያሉ ይቅርታ በቃ ጀስት መስሎኝ ምናምን ብለሽ ቢያንስ እንተማመን በቃ ለቤተሰቦቼም ላስረዳቸው የተፈጠረ ጊዜ አታልቅሽ እሺ በማልቀስ እኮ ምንም ነገር አይስተካከልም ገብቶሻል አይደለ ንገሪኝ ምንድን ነው ምክንያትሽ እሺ ምን አድርጌሽ እሷን ጠይቃት ምን አድርጌያት እንደዚህ ዓይነት ነገር ለማንኛውም እሷን ተያት ቤተሰቦች ደውለው ነገሩኝ እኮ ማኪ እኮ እሷ ነገራ እሷ አለች። ምን ይገርጫቸው? ራሷ ደውላ አለች ነው ማኪ? እሷ ነግራቸው ማኪ እንግዲህ ያለችኝ ብላቸው። ከዛ እነሱ ማኪ እንግዲህ ያለች ብለው ይሆናል እንጂ ለምን አስፈለገ በዚህ ልክ ላስመሰሉ? እሺ በቃ ተዋት ነገሪኝ። ለምን አይደለም፣ እኔ እኔ እውነቱን ለምን በቃ ይቅርታለች። እኮ አመነች። በጣም ይቅርታ

ምንድን ነው ተጋለጥን ስትይ

ስትጅ ጠገጠጉ ይ ፕራንክ እንዳትሰሪ አራዳ ልጆች ይመቻችሁ። እንደቅድም እንዳልኳችሁ እንግዲህ ሼሯ እና ሰብስክራይቧ አረራ ማኪንግ ዛሬ አግኝተናታል፣ በአዲስ ፕራንክ ከች ከተፍ ብለናል። እንግዲህ ለቀጣይ ደግሞ የተሻለ ፕራንክ እንድናረጋት ኮሜንት ላይ ሀሳባችሁን አስቀምጡል። እንወዳችኋለን። ቻው